በውስጥ መስመር አንዷ ምን አለችኝ፣ ትዳር ስላልሆነልኝ ልጆቹ ለልጆችን ወልጄ ተለያየንን ግን ፈልጌው አልነበረም። በቃ ከአቅም በላይ የሆነ ችግር ስለነበረ ግን ተለያየንና አጋጣሚ የታናሽ እህቴ ትዳሯ ትንሽ ግጭት ገጠመውና እኔ ጋር መጣች። ስትመጣ መሆን ያለበትን ነገር እንደፈት መከርኳስ ግን ትዳር እንድትፈታ አይደለም የሚከር በተቻላት መጠን እስከምችለው ሀቅም እንድትታገስና አንድ ልጅ ስለወለደች ልጇን እንድታሳድግ ጭምርም ነበረ የመከርኳት። ነገር ግን ባልየው እኔ ቤት በመምጣቷ በጣም ተናዶ ጸያፍ የሆነ ንግግር፣ ሞራል ሊነካ የሚችል ንግግር ተናገረኝ። በጣም የዛን ጊዜ በጣም ነው ያለቀስኩት። በጣም ነው የከፋኝ። መኖሬን ሁሉ እስከ ጠላት ድረስ ነው የሆንኩት። ባልየው ምንድን ነው ያለኝ የራስሽን ትዳር ፈተሽ ደግሞ የእህትሽን ትዳር ለማፋታት እና በጣም የሚያስጠላ ስድብ ጋለሞታ ብሎ ሰደበኝ። እና በጣም በቃ ውስጤ እንትን አደረገ። ለሽማግሌዎቹ ሳይቀር የራሷን ትዳር ከእህቷ ምንድን ነው የምትማረው? ፍቺን ነው የምትማረው ብሎ በጣም እጅግ በጣም አቢዝ በሚያደርግ ንግግር ተናገረኝ። እና እኔ ፈልጌው አይደለም ልጆች ብቻዬን ማሳደ ከገጠመኝ ነገር አንጻር ማንኛውም እናት ሊገጥማት የሚችለው ፈተና ገጠመኝ፣ አልቻልኩም። ሲቀጥል ደግሞ እሱም አብሮኝ መቀጠል አልፈለገም። ውጭ ውጭ ሌላ ሰው ያይ ነበር ከወለድኩም በኋላ እና ልቡ ውጪ ስለሆነ በቤት ውስጥ አብሮ ሊኖር ፍቃደኛ አልነበረም። በዛ መንገድ ደግሞ ሰላምም አልነበረንም። ከዛም በጣም አቢዩዝ የሚያደርግ ስድብ ይሰድበኝ ነበር አልፈልግሽም እኔ ሳልፈልግሽ ነው ያገባውሽ አይነትም ነገር ይለኝ ነበር እና ያያ ስላለ በቃ ኦልሬዲ ትዳሩን እንኳን ለማትረፍ ብፈልግም ብሞክርም በእኔ ፍቃድና በእኔ ፍላጎት አልሆነም። በሱ ነው የተወሰነው እና ኦልሬዲ እራሱ ነው ፍርድ ቤት ሄዶ ፍች ጠይቆ ተጣርቼ እንድፈታው የተደረኩት። በዚህ መሃል ግን እኔ እንደጋለሞታ ተብዬ ተሰደድኩ ብላ በጣም ውስጧን ተሰምቷት ነው በውስጥ መስመር የጻፈችልኝ። እና እዚህ ላይ ነው መናገር የምፈልገው፣ በጣም የለም አይደለም አለ እንደዚህ የሚናገር ሰው ማለት ነው። ግን ማንኛውም ብቻዋን የምታሳድግ እናት መቶ ፐርሰንት እርግጠኛ ሆኜ የመናገር የምችለው ነገር ምንድን ነው? ፈልገው አይደለም ተገዳ ነው ከአቅሟ በላይ የሆነ ችግር ገጥሟት በመኖርና ባለመኖር መሀል ስትሆን ብቻ ነው ትዳሯን ፈታ ልጆቿን ብቻዋን ልታሳድግ የምትችለው እንጂ ያለ ትዳር ፈቶ መቀመጥ፣ ልጆችን ብቻቸውን ማሳደግ ምናምን ከባድ ፈተና የሚሆንባት ለእናት ነው። ያንን ሪስክ ደግሞ የምትወስደው ከዛ የበለጠ መከራና ችግር ስለሚገጥማት ነው። ስለዚህ ሰዎች ው አላችሁ። በጣም እንደዚህ አይነት አመለካከት ኑሯችሁ ትንሽ ኮሽ ባለ ቁጥር የፈታ ሴት ከሆነች ወይ ብቻዋን የምታሳድግ እናት ከሆነች እሷ የራሷን ፈታ የራሷን እንደዚህ ስለሆነች ሌላውንም ልታፋታ ነው ብላችሁ አእምሯችሁ በጣም በተለያየ ነገር ፈጽኖ የተፈጠረበት ሰዎች አላችሁ፣ ግን አይደለም መረዳት ያለባችሁ ማለት ነው። ብዙ ወንዶችም አላችሁ፣ እናት ብቻዋን ያሳደገቻችሁ ብቻዋን ዋጋ ከፍላ ብዙ ነገሩን ተቋቁማ። ይቺ እናት እኮ ስሜት ስለሌላት አይደለም፣ ሌላ ማግባት ስለማችልም አይደለም፣ ወይም ጠያቂና ፈላጊ ስለሌላትም አይደለም። ግን ለልጆቿ ስለምታስብ በጣም ከባድ የሆነ ሪስክ ስለምትወስድ ነጋግብቸው፣ ልጆቼን ምንድን ነው ሊያደርግብኝ የሚችለው በተለያየ መልኩ ታስባለች። በተለይ ሴት ልጅ ከሆነች ልጆቿ ሴቶች ከሆኑ በጣም ነው ምሰጋው። የትኛው ሰው ነው ትላለች። በጣም የምታሳልፈው ፈተና እጅግ በጣም ከባድ ነው። ያንን ሁሉ ተቋቁሟ ግን ለባብሳ፣ ራሷን ጠብቃ ልጆቿን ጠንካራውና ስታሳድግ በዛ ህይወት ውስጥ ደስተኛ ሆና እሱ አልፈልግም ብላ ትዳሩን ገፍታ ምናምን ነፃነቷን ፈልጋ ልጆቿን የምታሳድግ አድርገን ልናስባት እንችላለን። ኖ አይደለም። መቶ ፐርሰንት እርግጠኛ ሆኜ የምናገረው የትኛዋም ሴት ልጇን ያላባት ማሳደግ አትፈልግም፣ አንድ ያክል ካደረገ በኋላ ምክንያቱም ብዙ ጥያቄ ልጆቹ ጋር ስለሚመጣባት የአባት ፍላጎት እንግዲህ ምንም አይነት ራሷን ጠንካራ ሆና ራሷን ሰርቫይቭ የምታደረግ ልጇንም በምንም አይነት መንገድ ሳታጎልባቸው የምታሳድግ የምታኖርም ሴትም እንኳን ብትሆን ከባድ ነው የልጆቿን ጥያቄ መመለሳችል ምክንያቱም ገንዘቧ ምናልባት ልጆቿ የፈለጉትን ነገር ለሚበሉት፣ ለሚጠጡት፣ ለሚለብሱት እብሬ ለሚያስፈልጋቸው ነገሮች ሊሆናት ይችላል። ያንን ልታደርግላቸው ትችላለች። አባት የሚባለውን ነገር ግን ከየትም ቦታ ገዝታ ልታመጣ አትችልም። ገንዘብ የማይገዛው ነገር ነው እና ይህንን ጥያቄ መመለስ የማችልበት ሁኔታ ላይ ነው የምትሆነው፣ ነው የትኛዋም እናት ማለት ነው። ያንን ሁሉ ተቋቁማ ግን ያንን ሁሉ ነገር ሆና ልጆቿን ስታሳድግ ብዙዎች እሰማለሁ። እኔም አንዳንድ እንትኖች ላይ ፋሽን ሆኗል ወልዶ፣ እኔ እንደዛ አለ ብዬ አላምንም ምክንያቱም የተፈጥሮ ሂደት አሁን ለምሳሌ ሰው መሆን ፋሽን አይደለም፣ አይደለም ድሮም፣ የነበረ ዓለም ሲፈጠር ጀምሮ ሰው የሆነ ሰው አሁንም ሰው የሆነ ነው። የተለየ ነገር የለውም። ፋሽን ልከተል ብሎ አፍንጫውን ጥሎ ወይም አይኑን አውጥቶ የሚሄድ ሰው የለም። በቃ ረዲ፣ ሰው መሆን ሁሌም ፋሽን ነው ካልነው ሁሌም ፋሽን ነው ማለት ነው። እና ልክ እንደዛ ነው ትዳር ደግሞ ትዳር መፍታት ወይም ብቻ ማሳደግ ፋሽን ሊሆንበት የሚችልበት ምንም አይነት መንገድ የለም። ምክንያቱም ብዙ ፔኖች የተፈጥሮ ጉዳዮች ስላሉ ሴቶች ሊመልሱት የማይችሉት የተፈጥሮ ጉዳይ ስላለና እና ብዙዎቻችሁ በዚህ መንገድ ትሳሳት አላችሁ። በቃ እሷማ በቃ ፈቱና እንደዚህ። ይሄኔ እኮ ምናልባት ብዙ መከራው አሁን ሴት ልጅ ብዙ ጊዜ የቤቷን ገመና ወደ ውጭ አታወጣም፣ የተበደለችውን የሆነችውን ነገር አብዛኛው ጊዜ ሽንፈት ስለሚመስላት ወደ ውጭ አውጥታ እንዲያደርጉኝ እንዲሰርቱኝ ላትፈል ትችላለች። አብዛኛውን ጊዜ የሚሉም ሊኖሩ ይችላሉ። ያው እሱም ቢሆን ያንን ቢያደርጉም የሆኑትን ነገር ወጥተው ለጎረቤት ወይም ለሆነ ሰንበድ ያማክሩ። ያው ስለሚጨንቃቸው አማካሪና መጽናናትን ስለሚፈልጉ ነው ብዬ ነው የማስበው። ከአቅማቸው በላይ ስለሆነ እንጂ ትዳራቸውን ሆን ብሎ ለማፍረስ የሚያደርጉት ነገር ነው ብዬ አላስብም። ስለዚህ ሴቶች የሚያሳልፉት እናቶች የሚያሳልፉት ነገር በጣም ከባድ የሆነ ነገር ነው። በጣም ከባድ ማለት ነው። ምናልባት እናት መሆን ብቻ አይደለም። ይሄንን ለመረዳት የሚጠበቅብን ምናልባት በጎረቤቶቻችን የምናያቸው ፔንፉል የሆኑ ወላጅ ብቻዋን ስታሳድግ የዛች እናት መከራ ሊገባን እንችላለን ና እንችላለን ሲቀጥልም ደግሞ በዛ መንገድ የተገኘ ልንሆን እንችላለን እና በተለያየ መንገድ ወንዱም ሴቱም ሊጋራው የሚችል ጉዳይ ነው። ይሄ ብቸኝነት እናት ብቻዋን የማሳደግ እንትን ማለት የእናት ብቻ አይደለም፣ ወይም የሴት ብቻ ኃላፊነት አይደለም። ምክንያቱም ወንዱም በሲንግል ማም ሕይወት ውስጥ ከመጣ ልጅ ሆኖ የዛች የእናቱን መከራና ችግር ፈተነዋል። ሁለተኛ መከራውን እያየ ያድጋል ማለት ነው። እና የወንዱም የሚጋራው ነገር ነው ለማለት ነው። እና ብዙዎቻችሁ እንደዚህ አይነት ሞራል የሚነካ ንግግር ባትናገሩ መልካም ነው። ምክንያቱም እንዳልኩት ነው ሴት ልጅ በፍጹም በፍጹም በፍጹም እሷ ፈልጋ ብቻዬን ላሳድግ፣ አንተ ትበቃኛለህ፣ ገንዘብ ስላለኝ ብላ አብዛኛው ጊዜ ከህይወቷ ትዳሯን አታስወጣም። በቃ ይሄ ገንዘብ እንኳን ቢኖራት ይሄ ፕሮቴክሽኑ እንዲኖራት ስለምትፈልግ ለልጆቿም ለእሷም ጥበቃ እንዲኖራት ስለምትፈልግ ያንን ነገር ማድረግ አትፈልግም ይሄ የተፈጥሮ ጉዳይ ስለሆነ ማለት ነው እና ብዙዎች ይህንን ነገር በተሳሳተ መንገድ ይረዱትና ብዙዎችን ብቻቸውን የሚያሳድጉ እናቶች አቢዩዝ ያደርጋሉ የምሬ ነው የምላችሁ እንደውም አሁን ትንሽ ትንሽ የተሻሻለ ይመስለኛል እንጂ በፊት ኢቭን እናቶች ይህንን ስድብና ይህንን ፀያፍ ንግግር ላለመስማት ሲሉ እየተደበደቡ ብዙ ነገር እየሆኑ እዛው እየሞቱ ሞተው እስከወዲያኛው ሞተው ልጆቻቸውን በትነው በሞት የሚሰናበቱ እናቶች ነበሩ። ምክንያቱም ይሄ የሴት ልጅ ሰት የሚባለውን በእነሱ ብቻ ሳይሆን በልጆቻቸውም የሚመጣውን የስነ ልቦና ውድቀት ለመታገል ሲሉ እስከ ሞት ድረስ ህይወታቸውን አሳልፈው ሰጥተዋል እና ይህ ትክክል አይደል። በቃ ብዙዎቻችሁ ይህን ነገር ሳታስቡ ዝም ብላችሁ እንደፈለጋችሁ መናገር እንደ ድክመት የዛች ሴት ወንጀልና ኃጢአት ነውር እንደሆነ አድርጋችሁ ማብራቱ የተለየ አለመመለካከት ለእሷ እንዲኖራችሁ መሆኑ ትክክል አይደለም፣ አግባብም አይደለም። ማንም ፈልገው ይህንን ነገር አያደርገውም። ወንዱ ግን እኔ ተብሎ በጣም እንደ ነውር ሲነገረው ሲባል ብዙም አይሰማም። እኛ ሀገር ውስጥ ማለት ነው። በቃ እሱ አሸናፊ ነው፣ ሁሌም አሸናፊ ነው። ሂዶ ቢያገባም እሷን ፈትቶ ኦልሬዲ ምንም በማህበረሰቡ ዘንድ አብዛኛውን ጊዜ ያን ያህል ተጽዕኖ የሚፈጥርበት ምንም ነገር የለም። በቃ ምናልባትም እንደ በቃ አገባ ተብሎ ያ ህይወቱ ይረሳለታል። ሴቷ ግን እንደ አግብታ እንኳን ፈታ እንኳን ሌላ ብታገባ ምን እዛኛው ጋር ላልሆነላት እዚኛው ደግሞ ምናምን ተብላ ብዙ ስም ነው የሚሰጣት፣ እና ይሄ ትክክል አይደለም። እውነት ሚዛናዊ ሁኑ፣ ፌር ሁኑ። ብዙዎች በወንዶችም ሴቶችም ብቻ በምታሳድግ እኛ አሁን ሲንግል ማም በምንላት እናት ያደጉ ብዙዎች አሉ። ቀላል አይደለም። እውነቴን ነው የምላችሁ። በጣም ከባድ ነው፣ ፔንፉል ነው። የልጆቿን እናት በቃ አጠቃላይ ልጆቿ አንገታቸውን ሲደፉ እንደማየት የሚያስጨንቃት የሚያሳስባት፣ የሚያንገበግባት ነገር የለም። ይብን እኔ ስሜቱ በእርግጠኝነት ሰይፍ ላይ የተሳለ ሰይፍ ላይ እንደቆመ ሰው ነው። ፊኑ የሚያማት ማለት ነው። የልጆቿ አንገታቸውን መድፋት በብዙ ነገር ትጨነቃለች። ያለአባት ልጆቿ ሲያድጉ ሞራላቸው ሲወድቁ የጎደላቸው እሷ መሙላት የማችለው ነገር ሲሆንባት፣ ማድረግ የማችለው ነገር ሲሆንባት በጣም ነው የምትጨነቀው፣ በጣም ነው የምትፈራው፣ በጣም ነው የምትደነግጠው። ግን ትለማመደዋለች። ሴት በተፈጥሯዋ የሆነውን ነገር በቃ ልክ ነው አንዴ ሆኗል ብላ ጨክና ስለምትቆምበት ነው እንጂ ቁስሏል። በጣም ከባድ የሆነ ፔንፉል ነው የምታሳልፈው። እውነት አባት ተብሎ ግን ያ ሰው ከተለያየ ተፈታ፣ ልጇን ጥሎ ከሄደ በኋላ ሌላ ህይወት፣ ልክ በተመሳሳይ ምንም አይነት እርግጠኛ ነው የምነግራቸው፣ ወንዶቹ ማለት ነው፣ ምንም አይነት ነገር ወደኋላ ሳይጎትተው፣ ትዝታ እንኳን ሳይመጣበት፣ ልጆቹ ሳይናፍቁት፣ ባገኘበት መኖር ይችላል። አግብቶ መኖር እንደ አዲስ በቃ ረስቶት ላይፍን መቀጠል ይችላል። ትዝም ላይ እውነት ግን የፈለገ ነገር ቢሆን የፈለገ ነገር ቢመጣ የልጆቿን ነገር ጥላ የመጀመሪያዋን ያለፈችበትን ህይወት ረስታ እንደ አዲስ መኖር አትችልም። የሚጎትታት ብዙ ነገር ይኖራል እና የወንድ ተፈጥሮ በጣም ነው የሚገርመው። ምንም እንዳልተፈጠረ አድርጎ አስቦ እንደ አዲስ ከመጀመሪያ ከዜሮ ጀምሮ መኖር ይችላል ሴቷ ግን ልጅ ወልዳ ከተለያየች በኋላ ያንላት ታደርግ ትችላለች። ብታደርገውም አግብታ ብትኖርም ግን ምንድን ነው የምታስበው፣ ወደኋላ የሚጎታት ነገር ይኖራል። የልጇ ብዙ ነገር ያሳስባታል። ምክንያቱም በጣም ለልጇ ጥሩ የሆነ ሰው ከመምረጥም አንጻር ኃላፊነትን ትወስዳለች። እንዲህ ዝም ብላ እንደፈለገች ወንድ ችግር የለበትም ዛሬም ያያትን ሴት ተዋውቆ አብሮ ለመኖር ተነጋግሮ ማግባት ይችላል። ሴቷ ግን እንደዚያ አይደለችም። ምክንያቱም ለልጇ ምን ያህል አባት ሊሆን ይችላል? እንዴት ነው አባት የሚሆናት? ወይም እንዴት ነው አባት የሚሆኑ ልጆችን እንዴት ይንከባከብልኛል? ብዙ አላፊነትን ስለምትወስድ እና በጣም ስለምትፈራ በጣም ስለምትጠነቀቅ እንደዚ አይነት ሰው ማግኘት ካልቻለች ለዘላለም ሳታገባ ልጆቿን ብቻን ኩርምት ብላ ልታሳድግ ትችላለች። እና ይህ የሴት ባህሪ ነው። ቶሎ አትጠገን። በተለይ በእሷ ምክንያት ሳይሆን ራሱ ምክንያት ያን ትዳር ያፈረሰ ባል ከገጠማት ኢቭን ሌሎቹን አምና ሌላ ህይወት ትዳር አድርጋ ልጅ ይዛ ለመግባት በጣም በጣም ከባድ የሆነ ህይወት ነው የምታሳልፈው። አታረገውም። ዘጠና ምናምን ፐርሰንት አታረገውም። ግን በህይወቷ የሚመጣው ሰው መልካም ከሆነ፣ የተሻለ የምትካስበት ከሆነ እሱንም ረጅም ጊዜ ወስዳ ነው ያንን ልታደርግ የምትችለውእና ብዙዎቻችሁ በተሳሳተ መንገድ እባካችሁ ብቻቸውን የሚያሳድጉ እናቶች የራሳቸው ቁስል ብቻ ይበቃቸዋል። እናንተ ሌላ ቁስል አትሆኑባቸው። እንደፈለጋችሁ ስንልቦናቸውን በሚጎዳ መንገድ አቢዩዝ አታድርጓቸው፣ አታድርጓቸው። ትክክል አይደለም። ምክንያቱም የነገን ማንም የቆመ ቢመስለው እንዳይወድቅ ጠንቀቅ ነው እና የሚለው የነገን ማናችንም ስለማናቅማል እኛም ነገ በፈረድነው ልክ በሰፈር ነው ቁና ተሰፍረን እኛም ያንን ህይወት ልንኖር ስለምንችል ማለት ነው እና በራሳችን ነገን አናውቀውም። ስለ ዛሬ ብቻ ነው ማውራት የምንችለው። ስለ ዛሬም ሆኖ ስለአሁኗ ሰዓት ብቻ ነው ልንናገር የምንችለው። ከዚህ ሰዓት ከዚህ ደቂቃ በኋላ ምን ሊፈጠር እንደሚችል አናቅም፣ ምንም ጸንቶ የሚኖር ነገር ስለሌለ ነው። ብዙ ጊዜ ይህን ባታደርጉ መልካም ነው። እንደዚህ አይነት ስብእናን የሚነካ ስድብ ባትሳደቡ፣ ባትናገሩ፣ ዝም ብትሉ የተሻለ ነው ለማለት ነው። እንደውም አሁን በጣም በሚገርመው ሁኔታ ቆንጆ ተከታታይ ድራማ ብቻውን በምታሳድግ እናት ያላትን ፈተና መከራ ፍንትዋ አድርጎ የሚያሳይ በጣም ልብ አንጠልጣይ የሆነ ከሳምንት ሳምንት ልብ እያንጠለጠለ ቁም ነገር የሚያስጨብት እውን በቃ እናቶች ብቻቸውን የሚያሳድጉ እናቶች የሚያሳልፉትን ሕይወት የሚዳስስ ድራማ በቅርቡ ይዤላችሁ እቀርባለሁ። እናንተን እንግዲህ ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ እየሆናችሁ አበረታቱ። ቁም ነገር ታገኙበታላችሁ ብዬ ተስፋ አደርጋለሁ። ምክንያቱም የብዙዎች እናት ህይወት ስለሆነ የብዙዎች እናት ብቻ ሳይሆን በእናቶች ውስጥም የሚወለዱ ወንዶችም ስላሉ ይሄ ወንዶችንም የሚገራ ስሜት ስለሆነ፣ ሰብስክራይብ ሼር ላይክ እያደረጋችሁ ቤተሰብ እየሆናችሁ ቁም ነገር እንማማራለን። በቅርቡ ግን እንዳልኳችሁ ሲንግል ማም እናቶች ላይ የሚደረጉትን ፈተናዎች፣ መከራዎች እንዴት ያሳድጋሉ የሚሉትን በተከታታይ ድራማ መልክ ወደ እናንተ አደርሳለሁ። እስከዛ ድረስ መልካም ጊዜ ይሁንልን። ይህ ሳምኬት ሚዲያ ዩቱብ ቻናል ነው። ሰብስክራይብ ሼር ላይክ በማድረግ ሰብ